ሰላም ጤና ይስጥልኝ። ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደናነኝ። ዛሬን በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በየቀኑ ሁለት ሙዝን ብትመገቡ በጤናችሁ ላይ ምን ሊፈጠር እንደሚችል የሁለት ሙዝ አስደናቂ የጤና ጥቅሞች ተአምሩን፣ የአመጋገብ ይዘቱንና መጠንቀቅ ያለባቸው ሰዎች ደግሞ ምን አይነት ሰዎች ናቸው የሚለውን በዚህ ቪዲዮ ላይ በሚገባ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካቶች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። አዲሱ ቻናሌ ስለሆነ ደግሞ ሰብስክራይብ በማድረግ አበረታቱኝ፣ አግዙኝ ይላለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሁለት መካከለኛ ሙዞ ወይም ደግሞ በግምት ወደ 240 ግራም ገደማ በጣም በርካታ ንጥረ ነገሮችን ይይዛል። ካሎሪ 210፣ ውሃ ወደ 74%፣ ፕሮቲን ወደ 2.6 ግራም፣ ጠቅላላ ስብ 0.6 ግራም፣ ሳቹሬት ፋት 0.2 ግራም፣ ሞኖ አንሳቹሬት ፋት 0.05 ግራም፣ ፖሊ አንሳቹሬት ፋት 0.1 ግራም፣ ትራንስ ፋት 0 ግራም ጠቅላላ ካርቦሃይድሬትስ 54 ግራም ስኳር ተፈጥሯዊ የሆነ 28 ግራም የአመጋገብ ፋይበር 6 ግራም ስታርች 20 ግራምን ይዛል። የሚይዘው ቫይታሚኖች ደግሞ ቫይታሚን ሲ 20 ሚሊ ግራም በቀን የሚያስፈልገንን 22 ፐርሰንቱን ይሸፍናል። ቫይታሚን ቢሲክስ ወይም ደግሞ ፕሪዶክሲን 0.8 ሚሊግራም በቀን የሚያስፈልገንን 47 ፐርሰንቱን ይሸፍናል። ቫይታሚን ኤ 120 ኢንተርናሽናል ዩኒት በቀን የሚያስፈልገንን 2 ፐርሰንቱን ይሸፍናል። ፎሌት ወይም ደግሞ ቫይታሚን ቢናይን በቀን የሚያስፈልገንን 12 ፐርሰንቱን ይሸፍናል። ሪቦፍላቪን ወይም ቫይታሚን ቢቱ 02 ሚሊግራም በቀን የሚያስፈልገንን 12 ፐርሰንቱን ይሸፍናል። ኒያሲን ወይም ደግሞ ቫይታሚን ቢስሪ 1.6 ሚሊ ግራም በቀን የሚያስፈልገንን 10 ፐርሰንቱን ይሸፍናል። ፓንቶቴኒክ አሲድ ወይም ደግሞ ቫይታሚን ቢ5 0.7 ሚሊ ግራም በቀን የሚያስፈልገንን 14 ፐርሰንቱን ይሸፍናል። ማዕድናት ደግሞ ሙዝ ከፍተኛ የሆነ የፖታሲየም ምንጭ ነው። ሁለት ሙዝ 900 ሚሊ ግራም ፖታሲየምን ይይዛል። በቀን የሚያስፈልገንን 26 ፐርሰንቱን ይሸፍናል። ማግኒዥየም 64 ሚሊግራም በቀን የሚያስፈልገንን 16 ፐርሰንቱን ይሸፍናል። ማንጋኔዝ 0.6 ሚሊግራም በቀን የሚያስፈልገንን 30 ፐርሰንቱን ይሸፍናል። መዳብ 0.2 ሚሊግራም በቀን የሚያስፈልገንን 22 ፐርሰንቱን ይሸፍናል። ብረት ወይም ደግሞ አይረን 0.6 ሚሊግራም በቀን የሚያስፈልገንን 3 ፐርሰንቱን ይሸፍናል። ካልሲየም 12 ሚሊግራም በቀን የሚያስፈልገንን አንድ ፐርሰንቱን ይሸፍናል። ፎስፈረስ 54 ሚሊግራም በቀን የሚያስፈልገንን 5 ፐርሰንቱን ይሸፍናል። ዚንክ 0.3 ሚሊግራም በቀን የሚያስፈልገንን 3 ፐርሰንቱን ይሸፍናል። ሴሊኒየም 2 ማይክሮግራም በቀን የሚያስፈልገንን አራት ፐርሰንቱን ይሸፍናል። እንዲሁም ሙዝ ተፈጥሯዊ አንቲኦክሲዳንቶችን እንደ ዶፓሚን እና ካቲቺንስ እንዲሁም ሬዚስታንስ ስታርስ የአንጀት ጤናን የሚረዳ ጥሩ ምንጭ ነው ማለት ነው። ታዲያ በየቀኑ ሁለት ሙዝን በአመጋገባችሁ ውስጥ ብታካትቱ የምታገኙትን ድንቅ ጥቅሞች ደግሞ በዝርዝር ልንገራችሁ። አንደኛ ጉልበትን በተፈጥሮ ይጨምራል። ሙዝ ተፈጥሯዊ ስኳሮችን ግሉኮስ፣ ፍሩክቶስና ሱክሮስን ከፋይበር ጋር በማጣመር ይሰጣል። ይህም የስኳር መጠንን በድንገት ከፍ አድርጎ ሳይመልስ ቋሚ የሆነ ጉልበትን ይሰጣል። ከስፖርታዊ እንቅስቃሴ በፊት ወይም ደግሞ በኋላ ለድካም መከላከልና የጡንቻን ግላይኮጅን ለመመለስ ምርጥ ምግብ ነው። ሁለተኛ የልብ ጤናንም ይደግፋል። ሙዝ የልብ ምትንና የደም ግፊትን ለመቆጣጠር የሚረዳ አስፈላጊ ማዕድን በሆነው በፖታሲየም የበለጸገ ነው። ፖታሲየም የደም ስር ግድግዳዎችን በማዝናናት የደም ዝውውርን ያሻሽላል። እንዲሁም የሶዲየም መጠንን በማመጣጠን የደም ግፊት አደጋን ይቀንሳል። በመደበኛነት መመገብ የልብ በሽታን እናም ስትሮክን ለመከላከልም ይረዳል። ሶስተኛ ስሜትን ያሻሽላል እናም ጭንቀትንም ይቀንሳል። ሙዝ ወደ ሴሮቶኒን የደስታ ሆርሞን የሚለወጠውን ትራይፕቶፋን የተባለ አሚኖ አሲድን ይዟል። እንዲሁም የአንጎልን ተግባር እናም የስሜት ሚዛንን የሚደግፍ ቫይታሚን ቢሲክስ አለው። ጭንቀትን ስትረስንናም መጠነኛ የድብርት ምልክቶችን በተፈጥሮ ለመቀነስ ይረዳል። አራተኛ ጤናማ የምግብ መፈጨትንም ያበረታታል። ሙዝ በአመጋገብ ፋይበር በተለይ በፔክቲንናም በሬዚስታንስ እርሳርች የበለጸገ ነው። ይህም የአንጀት እንቅስቃሴን ይደግፋል እናም ጥሩ ባክቴሪያዎችን ይመግባል። የሆድ ድርቀትንም ይከላከላል። ምግብ እንዲፈጭና ሰውነት መርዛማ ነገሮችን እንዲያስወግድ ይረዳል። ጤናማ የአንጀት ማይክሮባዮምን ይጠብቃል። አምስተኛ የደም ስኳር መጠንን ለመቆጣጠርም ይረዳል። ሙዝ ጣፋጭ ቢሆንም በፋይበር ይዘቱ ምክንያት ዝቅተኛ እናም መካከለኛ ግላይሲሚክ ኢንዴክስ አለው። ፋይበር የስኳር መምጠጥን በማዘግየት የደም ግሉኮስ በድንገት እንዳይጨምር ይከላከላል። ለአይነት ሁለት የስኳር በሽታ አያያዝ ጠቃሚ ነው በመጠኑ ከተወሰደ። ስድስተኛ የጡንቻን ተግባር እናም ማገገምንም ይደግፋል። ሙዝ ለጡንቻ መኮማተር እናም ለነርቭ ተግባር አስፈላጊ የሆኑ ሁለት ማዕድናት በሆኑት በፖታሲየም እና በማግኒዥየም የተሞላ ነው። በስፖርታዊ እንቅስቃሴ ጊዜ ወይም በኋላ የጡንቻ መኮማተርን ይከላከላል፣ የበለጠ ፈጣን የጡንቻ ማገገምን ይረዳል እናም የጡንቻ ህመምንም ይቀንሳል። ሰባተኛ የቆዳ ጤናንም ያሻሽላል። በሙዝ ውስጥ ያሉት ቫይታሚን ሲ እናም አንቲ ኦክሲዳንቶች የኮላጅን ምርትን ለማሳደግ፣ የኦክሲዲቲቭ ስትረስን እናም የፊት ላይ ጥቃቅን መስመሮችን ለመቀነስ ይረዳሉ። የሚያበራና የረጠበ ቆዳ እንዲኖርም ያደርጋል። አንዳንድ ሰዎች የቆዳ ምግብን ለማግኘት የተፈጨ ሙዝን እንደ ፌስ ማክስ ይጠቀማሉ። ስምንተኛ የአንጎል ተግባርንም ያሳድጋል። ሙዝ ለኒውሮ ትራንስሚተር ምርት ዶፓሚን፣ ሴሮቶኒን እናም ኖርፊኒፍሪን ወሳኝ የሆነ ቫይታሚን ቢሲክስን ይዟል። በተለይም በተማሪዎች እናም በዕድሜ የገፉ ሰዎች ላይ የማስታወስ ችሎታን ትኩረትንና የግንዛቤ አፈጻጸምንም ያሻሽላል። ዘጠነኛ ክብደትን ለመቆጣጠርም ይረዳል። ሙዝ በፋይበርና በሬዚስታንስ ስታርች ምክንያት በተፈጥሮ የሚያጠግብ ሲሆን ይህም የምግብ መፈጨትን ያዘገያል። በየቀኑ ሁለት ሙዝን መመገብ የምግብ ፍላጎትን በመቀነስ ከልክ በላይ መብላትን በመከላከል ጤናማ የክብደት አስተዳደርን ይደግፋል። አስረኛ በሽታ የመከላከል ስርዓትን ያጠናክራል። ሙዝ የነጭ ደምሴል እንቅስቃሴን የሚያሳድጉ እናም ከኢንፌክሽኖችና ኢንፍላሜሽን የሚከላከሉ ቫይታሚን ሲ፣ ቫይታሚን ቢ6 እና አንቲኦክሲዳንቶችን ያቀርባል። ዐሥራ አንደኛ የኤሌክትሮላይት ሚዛንን ይጠብቃል። በእንቅስቃሴ ወይም በሰውነት መድረቅ ወቅት ሰውነት ኤሌክትሮላይቶችን ያጣል። ሙዝ ፖታሲየም፣ ማግኒዥየም እና ሶዲየምን በመሙላት ትክክለኛ የሰውነት እርጥበትን ለመጠበቅና ድካምን ለመከላከልም ይረዳል። ዐሥራ ሁለተኛ የተሻለ እንቅልፍ እንዲኖርም ያበረታታል። በሙዝ ውስጥ ያሉት ትራይፕቶፋን እናም ማግኒዥየም ሰውነት ሜላቶኒንን እንዲያመነጭ በመርዳት የእንቅልፍ ጥራትንናም መዝናናትን ያሻሽላሉ። ከመተኛት አንድ ሰዓት በፊት አንድ ሙዝን መመገብ በፍጥነት እናም ጠለቅ ያለ እንቅልፍ እንዲወስዳችሁም ይረዳችኋል። አሥራ ሦስተኛ ኢንፍላሜሽንን ይቀንሳል። ሙዝ ፍሪ ራዲካሎችን የሚያስወግዱ እናም በሰውነት ውስጥ ኢንፍላሜሽንን የሚቀንሱ እንደ ዶፓሚን እናም ካቴቺንስ ያሉ ኃይለኛ አንቲኦክሲዳንቶችን ይዟል። አስራ አራተኛ የኩላሊት ጤናንም ይደግፋል። በመጠኑ ሙዝን መመገብ ፖታሲየም ደምን በማጣራት እናም የፈሳሽ መጠንን በማመጣጠን በሚጫወተው ሚና ምክንያት የኩላሊት ተግባርን ይደግፋል። ነገር ግን የኩላሊት በሽታ ያለባቸው ሰዎች በፖታሲየም የበለጸጉ ምግቦችን መገደብ አለባቸው። አስራ አምስተኛ የአጥንትን ጥንካሬ ይደግፋል። ሙዝ ከፍተኛ ካልሲየም ባይኖሮም በውስጡ ያሉት ማግኒዥየም እና ማንጋኔዝ ሰውነት ካልሲየምን በተሻለ ሁኔታ እንዲጠቀም ይረዳሉ፣ ከጊዜ በኋላ አጥንቶችን ያጠናክራል። አስራ ስድስተኛ የተፈጥሮ የሰውነት ማጥራትን ይደግፋል። ሙዝ በፋይበርናም በአንቲኦክሲዳንት አማካኝነት የአንጀት መደበኛነትንና መርዛማ ነገሮችን ማስወገድን በማበረታታት ሰውነት በተፈጥሮ እንዲጸዳ ይረዳል። አስራ ሰባተኛ ጥሩ የአንጀት ባክቴሪያዎችንም ይመግባል። በሙዝ ውስጥ ያለው ሬዚስታንስ ስታርች እንደ ፕሪባዮቲክ ሆኖ በመስራት ጠቃሚ የሆኑ የአንጀት ባክቴሪያዎችን ይመግባል። እናም የምግብ መፈጨትን ንጥረ ነገሮችን መምጠጥንናም፣ የበሽታ መከላከል ምላሽንም ያሻሽላል። አስራ ስምንተኛ የሆድ መነፋትንም ይቀንሳል። ከፍተኛ የፖታሲየም መጠን ከመጠን በላይ ሶዲየም እናም ውሃ ከሰውነት ውስጥ እንዲወጣ በመርዳት የሆድ መነፋትንናም የሆድ ምቾት ማጣትን ይቀንሳል። 19ኛ አጠቃላይ ደህንነትን ያሻሽላል። መደበኛ የሙዝ ፍጆታ ጉልበትን፣ በሽታ የመከላከል አቅምን፣ የምግብ መፈጨትን፣ የአእምሮ ጤናን እናም ሜታቦሊዝምን በማጎልበት ለአጠቃላይ የሰውነት ሚዛን እናም ለረጅም ዕድሜ አስተዋጽኦን ያደርጋል። በአጠቃላይ በየቀኑ ሁለት ሙዝን መመገብ ጉልበትን ለማሳደግ ልብን የምግብ መፈጨትንናም የአንጎል ጤናን ለመደገፍ ስሜትንናም እንቅልፍን ለማሻሻል የበሽታ መከላከልን ለማጠናከር የቆዳ እናም የጡንቻን ጤና ለማበረታታት ክብደትን ለመቆጣጠር እናም ሰውነት እንዲጸዳም ለመርዳት ይረዳል። ታዲያ ከመጠን በላይ ሙዝ መመገብን መገደብ ወይም ማስወገድ ያለባቸው ደግሞ አንዳንድ ሰዎች አሉ። እነዚህም አንደኛ የስኳር በሽታ ያለባቸው ሰዎች አይነት አንድም አይነት ሁለትም ሙዝ በውስጡ በተፈጥሯዊ ስኳሮችናም ካርቦሃይድሬትስ የበለጸገ በመሆኑ የደም ስኳር መጠንን ከፍ ሊያደርገው ይችላል። መጠነኛ ፍጆታ በቀን አንድ ሙዝ በአጠቃላይ ደህንነቱ የተጠበቀ ቢሆንም በየቀኑ ብዙ ሙዝን መመገብ የግሉኮስ መጠን በድንገት እንዲጨምር ሊያደርግ ይችላል። የስኳር በሽታ ያለባቸው ሰዎች የደም ስኳር መጠንን መከታተልና መምጠጡን ለማዘግየት ሙዝን ከፕሮቲን ወይም ፋይበር እንደ ለውዝ ወይም ደግሞ እርጎ ጋር ማጣመር አለባቸው። ሁለተኛ የኩላይት በሽታ ያለባቸው ግለሰቦች ናቸው። ሙዝ በፖታሲየም የበዛ ነው። የተጎዱ ኩላይቶች ከመጠን በላይ ፖታሲየምን ውጤታማ በሆነ መንገድ ማስወገድ አይችሉም። ይህም ወደ ሃይፐርካሊሚያ በደም ውስጥ ከፍተኛ የፖታሲየም መጠን ያመራል። ይህ ሁኔታ በከባድ ሁኔታዎች ውስጥ ያልተስተካከለ የልብ ምት፣ የጡንቻ ድክመት ወይም ደግሞ የልብ መቆምንም ሊያስከትል ይችላል። ስለ የሰደደ የኩላሊት በሽታ ያለባቸው ሰዎች ወይም ዳያሊሲስን የሚወስዱ ታካሚዎች በህክምና ምክር ስር የሙዝ ፍጆታን ማስወገድ ወይም በጥብቅ መገደብ ይኖርባቸዋል። ሶስተኛ ቤታ ብሎከሮችን የሚወስዱ ሰዎች ናቸው። የልብ መድኃኒቶችን ቤታ ብሎከሮች፣ እንደ አቴኖሎል ወይም ደግሞ ሜቶፕሮሎል በሰውነት ውስጥ የፖታሲየም መጠንን ከፍ ያደርጋሉ። እንደ ሙዝ ያሉ በፖታሲየም የበለጸጉ ምግቦችን ከመጠን በላይ መውሰድ አደገኛ የሆነ ከፍተኛ ፖታሲየምን ሊያስከትል ይችላል። እነዚህ ግለሰቦች ሙዝን በመጠኑ መመገብና የጤና ባለሙያን ማማከር ይኖርባቸዋል። አራተኛ ክብደትን ለመቀነስ የሚሞክሩ ሰዎች ናቸው። ከመጠን በላይ ሙዝን መመገብ የለባቸውም። ሙዝ ጤናማ ቢሆንም ከልክ በላይ መመገብ ተጨማሪ ካሎሪዎችን በአንድ ሙዝ ከ100 እስከ 120 ካሎሪ ገደማን ይጨምራል። ጠቅላላ የካሎሪ መጠናችሁን ከሰውነታችሁ ፍላጎት በላይ ከሆነ በየቀኑ ከሶስት እስከ አራት ሙዝ መመገብ ክብደት የመቀነስ ሂደትን ሊቀንሰው ይችላል። አምስተኛ የማይግሬን ወይም የራስ ምታት ያለባቸው ሰዎች ናቸው። ሙዝ በውስጡ ታይራሚን የተባለ ውህድን ይዟል። ይህም አንዳንድ ግለሰቦች ራስ ምታት ወይም ማይግሬንን ሊያስነሳባቸው ይችላል። ለማይግሬን የተጋለጡ ሰዎች የሙዝ ፍጆታን መገደብ የራስ ምታት ድግግሞችን ለመቀነስ ሊረዳቸው ይችላል። ስድስተኛ የላቴክስ አለርጂ ያለባቸው ሰዎች ናቸው። ሙዝ ከላቴክስ ጋር መቆራረጥን ሊያስከትል የሚችል ቺቲናሴ የተባለ ፕሮቲንን ይዟል። ለላቴክስ አለርጂክ የሆኑ ሰዎች ሙዝ ከበሉ በኋላ እንደ ማሳከክ፣ እብጠት ወይም የመተንፈስ ችግር ሊያጋጠማቸው ይችላል። ይህ ላቴክስ ፍሩት ሲንድረም በመባል የሚታወቅ ሲሆን ከአቮካዶና ኪዊ ጋርም የተያያዘ ነው። ሰባተኛ የምግብ መፈጨት ችግር ያለባቸው ሰዎች ናቸው። እንደ ኢሪቴብል ባውል ሲንድረም ወይም ደግሞ አይቢኤስ ያልበሰለ ሙዝ በአንጀት መቆጣት ሲንድረም እንደ አይቢኤስ ባለባቸው ሰዎች ላይ እንደ ጋዝ፣ የሆድ መነፋት ወይም ሆድ ድርቀትን ሊያስከትል የሚችል ሬዚስታንስ ስታርሽን ይዟል። የበሰለ ሙዝ በአጠቃላይ ለመፈጨት ቀላል ነው። ነገር ግን ከመጠን በላይ መውሰድ አሁንም በፋይበር እናም በተፈጥሯዊ ስኳሮች ምክንያት የሆድ መነፋትን ሊያስከትል ይችላል። ስምንተኛ ዝቅተኛ ፖታሲየም ወይም ደግሞ የኩላሊት አመጋገብ ላይ ያሉ ሰዎች ናቸው። ዝቅተኛ የፖታሲየም አመጋገብ ለልብ ለጉበት፣ ወይም ለኩላሊት ሁኔታዎች የታዘዙ ግለሰቦች ሙዝን ማስወገድ ወይም በፖታሲየም አነስተኛ በሆኑ ፍራፍሬዎች እንደ ፖም፣ ቤሪ ወይም ደግሞ ወይን መተካት አለባቸው። ዘጠነኛ ከስድስት ወር በታች ያሉ ጨቅላዎች ናቸው። የምግብ መፈጨት ስርዓታቸው ገና ሙሉ በሙሉ ስላልዳበረ ከስድስት ወር በታች ለሆኑ ህፃናት ሙዝ መሰጠት የለበትም። ከስድስት ወር በኋላ ትንሽ መጠን ያለው የተፈጨ ሙዝ በደና ሊሰጥ ይችላል። አስረኛ ፍሩክቶስ ኢንቶሌራንስ ያለባቸው ሰዎች ናቸው። ሙዝ ፍሩክቶስ እና ግሉኮስን ይዟል። ፍሩክቶስ ኢንቶለራንስ ወይም አለመቻቻል ያለባቸው ግለሰቦች ሙዝ ከበሉ በኋላ የሆድ መነፋት፣ መኮማተር ወይም ተቅማጥ ሊያጋጥማቸው ይችላል። ስለዚህ አሁን ከጠቀስኳቸው ሰዎች ውስጥ አንዱ ከሆናችሁ የሙዝ አጠቃቀማችሁን መመጠን ወይም መገደብ ያስፈልጋል። ለአብዛኛዎቹ ጤናማ ጎልማሶች በቀን ከአንድ እስከ ሁለት መካከለኛ ሙዝ መመገብ ፍጹም ደህና እናም ጠቃሚ ነው። ለተሻለ የምግብ መፈጨትና ንጥረ ነገሮችን ለመምጠጥ ደግሞ ትንሽ በሰል ያለ ሙዝን ምረጡ። በጣም የበሰለ መሆን የለበትም። ለተመጣጠነ ምግብ ከፕሮቲን ወይም ደግሞ ከጤናማ ስብ ጋር እንደ ከኦቾሎኒ ወይም ደግሞ ከለውዝና ከእርጎ ጋር አዋህዳችሁ ሙዝን ተመገቡት። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። በቀጣይ ደግሞ ሙዝን ለመመገብ ምርጡ ሰዓት ምን ሰዓት ነው ጤናማ በሆነ መልኩ ሙዝን እንዴት አርጋችሁ በአመጋገባችሁ ውስጥ ማካተትስ ትችላላችሁ የሚለውን ደግሞ ቪዲዮ የምሰራላችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ። አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣ የጤና ትምህርት እስከምንገናኝ እኔንም እናንተንም ቻል ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።